እኔ ግን ስሜት አንዳንድ በግድ ተሳዳቢ ሊያረግ የሚሞክር ሰው አለ። ግን እኔ አልሰድብም። ፊልተሩ በዛ አይቀንሽልኝ ሰልማ ናኛ አልሐምድሊላህ ያለ ሜካፕ እኮ ሜካፕ ብዙም ሜካፕ ሶስቴ ምናምን የተቀባውት በሕይወቴ ፊልተር ነው ብጠቀም ለቪዲዮ ቪዲዮ ደግሞ በፊልተር ሲሆን ይላል፣ የደመቀ ነገር አለኮ ብዙ ሰው አለ። በራሱ ህይወት ደስተኛ ያለው ሰው በሰው ህይወት ገብቶ ነው የሚያልፈው። ሰሞኑን ያየነው ባልሽ ምን

ደስ ይላል እርጋታሽ። አሁን እኮ ተረጋግቼ ነው፣ በጣም በጣም ተረጋጋው እንጂ ድሮ እብድ ነበርኩ። ግን ሁሉም በጊዜው ነው የሚሆን። የእብደትም ጊዜ አለ፣ መረጋጋትም ጊዜ አለ። ሀብታም ነኝ ነው፣ ይህ ሀብታም እፈልጋለሁ። መቻልከኝ ለምን ተቤኝ ከንፈሬ እንደዚህ ምለው ለምንጠብኝ ነው እምናምን ምናምን ላነው ለምን ተቤኝ ነው ወይ አላገባ ባል የፈለኩ ነው። ጥሩ የተማረ የተማረ ስላችሁ በደንብ የተማረ እውቀት የገባው ባል ካገኘ አገባል። ማመዛዘን የሚችል ባል ካገኘ አገባል።

ሰላም ሰላም፣ አረ ረፋንተ ሰው እንደዚህ ትሰድብ ሰው አትሰደቡ። እኔ ሰው ስሰድብ መሳደብ ደስ አይለኝም። ሰው ሰው እኔ ጋር ሌላ ሰው እኔን ብትሰድቡኝ ችግር የለውም፣ እኔ ሃንድል ማድረግ እችላለሁ። እናንተ ይበዛ ብሎ ካረጋችኋለሁ፣ ግን ሌላ ሰው መጣችሁ እኔ ጋር ደግሞ አሁን ምንድነው አይ አንዳንዴ እኮ ንገገር እኮ አልችልም። ወላይ አሁን እናንተ ምንድን ነው እኔ ለመደገፍ በላችሁ ሌላ ሰው እኔ ጋር መታችሁ ልትሳደቡ፣ ይደብረኛል። እናንተንም ብሎክ ለማድረግ ይደብረኛል። ለምን እኔን ስለምትወዱኝ ካላችሁ ማባ ነው፣ ያዛው ሲሰደብ ደግሞ ዝም ማለቱም ይደብረኛል። ስለዚህ እኔ ጋር መታችሁ ሌላ ሰው አትሳደቡ፣ እዛው ሂዳችሁ ስደቧቸው።

ለዛ ሰው ንቀት ነው የሚመስለው። እነሱ ሲሰደቡ አይቶ ማለት እኔም ሌላ ሰው ጋር እኔ ሲሰርጉኝ ዝም ሲሉ ደስ ስለማይለኝ ለዛ እኔም ደስ አይለኝም ያለው። አይ አይ ልክ እኔ መኪና ሳይሳትም የሚዘንበው ነገር አለ ደሞ ወልላይ ያ ነበር። ታዲያ እኔን አይደለም የቦጨቀችው፣ እኔ ኔት ተቀኛለች። እኔን አይደለም ቡኒ ምናምን ያለችው፣ ቡኒ ናት ቅረ ምናምን ያለችው። እኔን አይደለም አካባቢ ነው ዝናቡ፣ ብዙ ቦታ ነው የሚዘንበኩ ኢክረም ስላለች ሰው እኔን መስሎት ነው እንጂ ለሚያችኛውን ኢክረም ነው ያለችው። ን ዝም አልሽ እኮ እያወሩ ነው። አይሰማችሁም? ጅብ ወለደ፣ ዝናብ እየዘነበ ሳይወጣ ወአለይኩም ሰላም ወራህመቱላህ። ሻጎሊ ጻይ ነው። አይ እዚም ጻይ ወጣኩ። ማሻላ ማሻአላ። መሰደብ ያለበት ምን ልጅ አሰው ሰደቡ፣ ራሳቸው ጋር ይላሹ። አይ ሰው እየጠበኩ ነው እንጂ እሄዳለሁ ወደ ቤቴ። ወፍረሻል? በጣም ነው እንጂ ወፍራ። እንደውም አሁን ሰባት ኪሎ ስምንት ኪሎ ቀንሼ እንደ ድሮ ቀጭን ነው የምሆነው። ኢንሻላህ። እንዲህ ነኝ። እንደ እንትኔ ነው አሁን ፍቅር ቢይዘኝ ማለት ነው። ምግብ ይዘጋኝና ከሳ ነበር

ይሄ ና፣ ማኪና ስጥኝ። አረ እንዴ ይሄ ሰልተኛ እንዴ? ማታ እንቅልፍ እያጣሁ ነው። በጊዜ ስተኛ ስለዚህ አሁን በተኛ ድርብኝም ለምን ማታ እንድትተኛ በጊዜ ካልሆነ በቃ አዳሪ ቁጭ ነው የምለው እስከ ሰዓት እስከ አራት እስከ አምስት ቢወስደኝ ነው። አሁን በተኛ ካላበደ በቃ ከአንቺ ፍቅር የሚይዘው የለም። ሀቅ ነው፣ እውነት ነው። ምክንያቱም የኔ ፍቅር ሲይዘው ሲጀመር ያብዳል።